ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾቻችን። ከብስራት ኤፍኤም ዩትዩብ ቻናላችን የዕለተ ረቡዕ የብስራት ኮምቦ ፕሮግራማችን ነው ተጀምሯል። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ጊዜን የማሳለፍ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ግብዣችን ነው። የዕለቱ ቆይታችን የአውሮፓ ቻምፒየንስ ሊግ ላይ ነው ትኩረቱን የሚያደርገው። የአራተኛ ዙር የቻምፒየንስ ሊግ ጨዋታዎች ትላንትና መከናወን ጀምሯል። እነዚህን ጨዋታዎች እንመለከታለን ቃኛና ዛሬ የሚደረጉ መርሃ ግብሮች አሉ እርሱንም በስፋት የምንመለከት ነው የሚለው ትናንትና፣ ተጠባቂ ጨዋታዎች ነበሩ በስፋት የተከናወኑት። ቀደም ብሎ ሰዓት ከ4 መሰሪሆች ጨዋታዎች ተደረጉ። በተለይ አርሰናልን ከስላፊያ ፕራህ ያገናኘው ጨዋታ ተጠባቂ ነበረ። ወደ ቼክ ሪፐብሊክ አምርቶ ነበር አርሰናል ጨዋታውን ማከናወን እየቻለው ከሜዳ ውጭ አርሰናል ያለፉትን ሶስት ዙሮች በድል ነበረ መውጣት የቻለ። ትናንት በመንገድ ጨዋታውን ያደርጋል የሚለው ሲጠበቅ ነበረ ትላንት በአርሰናል በኩል ለውጦችን ተመልክተናል። ከበርንሌ ጋር በነበረው ውጮታ በመጀመሪያው አጋማሽ ከተጠናቀቀ በኋላ ጉዳት ገጥሞት ተቀይሮ የወጣው ቪክቶር ዮኬሬሽ በገጠሙ ጉዳት ምክንያት አልተጓዘም ነበረ ወደ ቼክ ሪፐብሊክ። ልምድም አልሰራም ነበረ ከቡድን አባላቶቹ ጋር። ከዚያም ባለፈ ሪካርዶ ካላፊዮሪን በማሳረፍ ፔሮሂን ካፔን ነበረ የተጠቀመው ሚኬል አርቴታ። ከዚያም ባለፈ ሲል አማካኝ ክፍል ላይ በቅጣት ያልተሰለፈው ዙሜኒ በመተካት ኖርጋርድ ተሰለፈ። እንዲሁ ደግሞ አስር ቁጥር ሚና ላይ ኤዜን ተጠባቂ ወንበር ላይ አስቀምጠው ኢታን ንዋኔሪ ነበረ የአንስ ስፍራ የያዘው የዩክሬሽን አለመኖር ተከትሎ ሚኬል ሜሪ ነው እንደምናውቀው፣ ባለፊ ወድር አመት በተለይ ከጥር በኋላ በነበሩ ጊዜያቶች በስፋት አርሰናል ሚኬል ሜሮ ሲጠቀም ነበር። ያም ደግሞ ፍሬ ያፈራ አጥቂ እንደነበረ ስንመለከት ነበረ። ትላንትም እርሱን ነበረ መጠቀም የቻሉት። እንግዲህ ስላፊያ ፕራ በቼክ ሪፐብሊክ ካሉ ስመጥር ክለቦች የሚጠቀስ ነው። ስፓርታ ፕራ ና ስላፊያ ፕራ ስማቸው በጉል የሚቀመጥ የቼክ ሪፐብሊክ ክለቦች ናቸው። ትልቅ ተጫዋቾችን በዚህ ክለብ ተጫውተው አልፈዋል። በተለይ በቅርቡ አሁን ዌስታም ተጫዋት የሚገኘው ሶቼክ ስላቪያ ፕራህ አሳልፏል። ኩፋልም እንደዚሁ እኮ የስተማው ላይ ወደ ሆፎናይ ማምርተዋል። ካሬል ፖቦርስኪ፣ ይሄ ሌላኛው 1996 የአውሮፓ ዋንጫ የሚነሳው የቼክ ሪፐብሊካዊ ተጫዋችም እንደዚሁ በዚህ ክለብ አሳልፏል። ስሚከርም እንደዚሁ በተለይ ሚላን ከሊቨርፑል ቻምፒየንስ ሊግ ላይ ጎል ማስቆጠር የቻለ ፍጻሜ ተጫዋች ነው እና እነዚህ ተጫዋቾች በስላፊያ ፕራህ የእግር ኳስ ክለብ ታሪክ ውስጥ ያለፉ ተጫዋቾች ትናንት፣ አርሰናል ጨዋታው 3 ለ0 አሸንፏል። ቡካዮ ሳካ 32ኛው ደቂቃ ላይ ጎል አስቆጠረ። እቺ ጎል ስትቆጠር በቅጣት ምት በቫር በዳኝነት ነበረ ውሳኔ የተላለፈው። ሚኬል ሜሪኖ እንደዚሁ ከረፍት መልስ በጊዜ ነበር ጎል ያስቆጥረው። ሊያንዶ ትሮሳርድ በጥሩ መንገድ ያሻገረለት እንኳን በታፒን ነው ጎል ማስቆጠር የቻለው። ይሄ የአጥቂ ደምነብስ እንዳለው ማሳያ የነበረበት አጋጣሚ ነበረ። ሚኬል ሜሮ ተጨማሪ ሶስተኛ ጎል አስቆጥሮ፣ ይህ ጎል ሲቆጠር የስላቪያው ግብ ጠባቂ ስህተት በግልጽ ይታይ ነበረ። ኳሱን ፓንች ከማድረግ ይልቅ ኳሱን ለመያዝ ነበር የሞከረው። በዚህ አጋጣሚ ስህተት ሰራ። ሚኬል ሜሮን በጥሩ መንገድ ያን ስህተት ተጠቅመው በግንባር ጎል ማስቆጠር ቻለ። አርሰናል አሁን ላይ በጣም የማይቀመስ አይነት ክለብ መስሏል። አርሰናል እንግዲህ ነጥቦችን መጣል ብቻ ሳይሆን ኦንታርጌት ሙከራዎች የማይሞከሩበት ከዚያም ባለፈ ደግሞ ጎል የማይቆጠርበት አይነት ክለብ ሆኖ ነው እየተመለከተ የምንገኙ ይሄ ደግሞ አንዳንድ ክለቦች በሊጋቸው የጠነከሩና በአጉራዊ መድረክ ድክመት ያስመለክታሉ። አርሰናል በውስጡ ውድድርም ከዚያም ባለፈው በአጉራዊ መድረክም ነው ጥንካ ነው ያስመለከተ የሚገኘው። ቁጥራዊ መረጃዎችን ስመለከት ነበር። አርሰናል በስምንት ተከታይ ጨዋታዎች በሁሉም ውድድሮች አሸንፎ ምንም ጎል ሳይቆጠርበት ወጥቷል። ይሄ በክለቡ ታሪክ ለመጀመሪያ ጊዜ ነው። ሌላኛው ለመጥቀስ ያክል አርሰናል 12 ሰዓት አልፏል ጎል ከተቆጠረበት። ይሄ ምን ያክል ሰፊ ርቀት እንዳለ በእጅጉ ማሳየ ነው። ሌላኛው በአውሮፓ መድረክ የእንግሊዝ ክለብ ሆኖ በመጀመሪያ አራት የአውሮፓ መድረክ ጨዋታዎች ጎል ሳይቆጠርበት የወጣ ሁለተኛ ክለብ ሆኗል። ከዚህ ቀደም በ1969ና ሰባ ላይ ሊድስ ዩናይትድ ነበር ይህንን ክብረ ወሰን ይዞ የነበረው አርሰናል ይህንን ተጋርቷል። እንግዲህ አርሰናል ጎል የተቆጠረበት ወርሃ መስከረም ነበረ። ኒውካስል ከአርሰናል ሲጫወቱ ኒክ ቮልተማደ ነበረ ጎል ማስቆጠር የቻሉ። ከዚያ በኋላ ምንም አይነት ጎል አልተቆጠረበትም። ላይኛው ሚኬል አርቴታም ደግሞ እንዳሰልጣኝ በአርሰናል ቤታሁ ላይ ጥሩ ክብረ ወሰኖች እያስመለከተን የሚገኘው የማስሸነፍ ንጻሬው በቻምፒዮንስ ሊግ 64 ፐርሰንት ነው። ይሄ ከየትኛውም የእንግሊዝን ክለብ እየመራ እንግዲህ ከአሰለጠነ አሰልጣኝ ከፍ ያለ ቁጥር ነው። ላኛው ቡካዮ ሳካ ነው ትናንት አንድ ጎል ማስቆጠሩ ይታወቃል። ቡካዮ ሳካ የአርሰናል የመጀመሪያው ተጫዋች ሆኗል። በአራት የሜዳ ውጭ የአውሮፓ ቻምፒዮን ጨዋታዎች በተከታይ ጎሎቹን ያስቆጠረ የመጀመሪያ የአርሰናል ተጫዋች መሆን ይችሏል። ሌላኛው ማክስ ዶማን ይህ በእድሜ ወጣቱ ተጫዋች ትናንት ተሰልፎ ተጫውቷል። ተቀይሮ ገብቶ ነበረ። ይህን ተከትሎም ክብረ ወሰነ አሻሽሏል። በአውሮፓ ቻምፒዮንስ ሊግ ታሪክ በእድሜ ትንሹ የተሰለፈ ተጫዋች ሆኗል። በ15 ዓመት ከ308 3 ቶ ቀን እድሜው በመሰለፉ ይህንን ክብረ ወሰን መያዝ ችሏል። ትላንት ሁለት እግሮች ማስቆጠር የቻለው ሚካኤል ሜሪኖ ነው። በእግር ኳስ ዘመኑ አጥቂ ሆኖ ተጫውቶ ያቅም ነበረ። ባለፈው አንድ ዓመት ሚኬል አርቴታ ከሚጠቀምበት ጊዜ ድረስ ታዲያ ፊት መስመር ተሰላፊ ሆኖ 17 ያህል ጨዋታዎችን አድርገዋል በአርሰናል ቤት ዘጠኝ ጎሎቹን አስቆጠረ። ሶስት ደግሞ ኳሶቹን አመቻችቶ አቀበለ። በጣም ጥሩ ቁጥር ነው። አንድ ጥራት ያለው የፊት መስመር ተጫዋች ሊያደርገ የሚችለውን ቁጥር ነው ማስመልከት የቻለው እና አርሰናል አሁን ላይ በሊግ ውድድሮችም በአህጉራዊ መድረኮችም በጣም በስኬት የተጓዘ ይገኛል። አራቱንም የቻምፒዮን ሊግ ጨዋታዎች በማሸነፍ አሁን ላይ ነጥቡን ወደ አስራ ሁለት ከፍ አድርጓል። በጣም የተሳካ ጊዜን አሳልፈዋል። አሁን ላይ ለአርሰናል ምናልባት መጥፎ ነገር የቪክቶር ዮኬሬሽ ጉዳት ለምን ያክል ጊዜ ያረቀዋል ነው። ምክንያቱም ተጫዋቹ ትላንትናም በስብስብ አልነበረም፣ ልምድም አልሰራም። አሁን ላይ ብዙዎች ከኢንተርናሽናል ብሬክ በኋላ የመመልስ ድል ተስፋ ላይ የሚል ሀሳብ አንስቷል። ነገር ግን አሁንም ቢሆን የሕክምና ባለሙያዎች እንደሚገመግሙት ነው የገለጹት። አርሰናል በአንድ ስፍራ በተደጋጋሚ ፊት መስመር ላይ ጉዳቶች ሰለባ እየሆነ ይገኛል። ጋብሪል ጄሱስ ካይ ሃቨርዝ ጋብሪል ማርቲኔሊ ኖኒ ማድዌኬ ጉዳት ላይ ያሉ ተጫዋች ናቸው በድጋሚ ኮሬሽ መጉዳቱ የአጥቂ ስፍራውን እንዳያሳሳው ትልቅ ስጋት ፈጥሯል ቀጣይ ደግሞ በመጪ ዕለተ ቅዳሜ ከሜዳ ውጭ በስቴዲ ሰንደርላንድ ነው የሚገጥመው ሰንደርላንድ አሁን ካለው ጥንካሬ አንጻር ለአርሳል ሊፈት ነው እንደሚችል ይታሰባል ለአርሳል በአንድ ስፍራ የተጫዋች መጉዳት ነገሮችን እንደዚሁ አሳሳቢ አድርጓቸዋል ላኛው በተመሳሳይ ሰዓት ናፖሊን ከፍራንክፉርት ያገናኘው ጨዋታ ጎል ሳይቆጠርበት ዜሮ ዜሮ ተጠናቋል። ናፖሊ በተለይ ኬቨን ደብሮይን መጎዳት አሁን የፈጠራ አቅማቸው ላይ በተወሰነ መንገድ መዳከም እንዳያሳይ ተሰግቷል። ትናንትም ጎል ሳያስቆጥር ነው የወጣው። ሌላኛው የዕለቱ ተጠባቂ መርሃ ግብር የነበረው በአንፌልድ ሮድ በአውሮፓ ቻምፒዮንስ ሊግ ታሪክ ስመ ገናና የሆኑ ክለቦችን ያገናኘው ጨዋታ ነበረ። ሊቨርፑልን ከሪያል ማድሪድ ተጠባቂ መርሃ ግብር ነበረ። ሪያል ማድሪድ ከጃቢ አሎንሶ ሹመት በኋላ በጣም ወደ ፎረም የመጣ ክለብ ነው። በአንጻሩ ሊቨርፑል ከጥቂት ጊዜያት በፊት በጣም የውጤት ማጣት ውስጥ የገባ ክለብ ነበረ። ነገር ግን አስቶ ሚላን አሸነፈና በሊጉ ወደ ፎርም የተመለሰ መስሏል። ትላንት ዳያድርጓል እንግዲህ ሊቨርፑል በአሌክሲስ ማካሊስተር አንድ ጎል ጨዋታ አንድ ዜሮ አሸንፏል። ነገር ግን በጨዋታ ሙሉ ብልጫ ነበረው ሊቨርፑል የግብ ዕድሎችን በመፍጠር ስምንት የሚደርሱ ኢላማቸውን የጠበቁ ሙከራሽ ማድረግ የቻለው ቱርቦ ኮርቷ በጣም ድንቅ የነበረበት ምሽ የተነበረ በግለሰብ ደረጃ ማለት ነው። ነገር ግን ሊቨርፑል በተለይ በተጫዋች ረገድ በግለሰብ ረገድ ማለት ነው። የኮነር ብራድሊ አቋም በጣም ይደንቅ ነበር። ትናንት ከቪኒሲስ ጁኒየር ጋር የአንዳኝነቶችን ያሸንፋል። በመከላከሉ በማጥቃቱ የሚዛኑ የጠበቀ ተጫዋች ይመስል ነበር። እንደ ቡድን ሊቨርፑል ትናንት በጣም ድንቅ ነበረ። ደጋፊዎችም ድጋፋቸው በከፍታ ነበር ያስመለከቱት። ከዚያም ባለፈ የትሬንት አሌክሳንድር አሎድ ጉዳይ ነው። የተጫዋቹ በአካዳሚ ደረጃ ወዳደገበት ስኬቶችን ካሳካበት ክለብ ክረምት ላይ ለቅቆ ወደ ሪያል ማድሪድ ማምራቱ ይታወቃል። ታዲያ ሊቨርፑል ደጋፊዎች ተቃውሞ ሲያሰሙ ነበረ። ተቀይሮ ይብላ ሲገባ ከዚያ አስቀድሞ እንደዚሁ የእሱን ምስል ሲያበላሹም ነበረ። ትላንትም ኳስ በያዘ ቁጥር በጩኸት ተቃውሟቸውን ሲያሰሙ ነበረ። ሰማንያኛው ደቂቃ ላይ ተቀይሮ ገብቶ ነበረ አሌክስ ማካሊስተር ባለፉት ሁለት ቻምፒዮን ጨዋታዎች ላይ ሁለት ጎሎች አስቆጥሯል። ይህም ደግሞ ሪያል ማሪ ላይ ነው ማስቆጠር እየቻለው ፍሎሪያን ቤስ ከሊቨርኩሰን ወደ ሊቨርፑል የመጣው እንደዚሁ በአቋሙ ረገድ በተወሰነ መንገድ ወቀሳ እየተሰነዘረበት የሚገኘው ተጫዋች በምሽቱ መርሃ ግብር አምስት ትልቅ እድሎችን ፈጥሯል። ከየተኛውም ተጫዋች የላቀው እሱ ነበረ። ናም ሊቨርፑል አስፈላጊ ውጤት አስመዝግቧል። በነገራችን ላይ ትላንት የሪያል ማድሪድ አንድ ደጋፊ ፍቅር አጋሩን እንግዲህ ፕሮፖስ ያደርጋት ነበረ በስቴዲየሙ ዙሪያ ይህንን ስንመለከት ነበረ። ሌላኛው ጉዳይ የጁድ ቤሊንግሃም ጉዳይ ነው። ጁድ ቤሊንግሃም በወጣት ዕድሜ አምሳ የቻምፒዮን ጨዋታዎችን በማድረግ ክብረ ወሰን አሻሽሏል። ከዚህ ቀደም ኢከር ካሲያስ ነበር ይህንን ክብረ ወሰን ይዞ የነበረው። ጁድ ቤሊንግሃም ይህንን ማሻሻል የቻለበት አጋጣሚ ተፈጥሯል። ሌላኛው በፓርክ ዴ ፕሪንስ ፓሪሰን ጀርማን ከባየር ሙኒክ ያገናኘው ተጠባቂ ዕለቱ መርሃ ግብር ነበረ። የአለፈው ዓመት ሻምፒዮን ነው ፓሪሰን ጀርማን። ሌላኛው ሙኒክ ደግሞ ዘንድሮ በጣም በተለየ አቅም ነው የመጣው ቪሴንት ኮምፓኒ ውስብስብ ትናንት ግን እንግዳ ቡድን ባይር ሙኒክ ጨዋታን ሁላ አንድ በሆኑ አሸንፏል። ሉዊስ ዲያዝ ሁለቱ ሜድድጎች አስቆጠረ። ነገር ግን 47ኛው ደቂቃ ላይ በቀይ ካርድ ከሜዳ ተሰናበተ። ይሄ በጎ ነገር ሰጠ። በሌላ መንገድ ደግሞ ቀይ ካርድ ሰለባም መሆኑ ይቻለ። ከረፍት መልስ ጆዋን ቤስ 4 ኛው ደቂቃ ላይ ጎል አስቆጥሮ አንዷን ብቸኛ ጎል ያስቆጠረው ተጫዋቹ ርሱ ነው። ኒሜሪካ አድቫንቴጅ ለመጠቀም ሲሞክሩ ነበር የሊዩሴኔር ኬሌዎች። ነገር ግን አልተሳካም። ተደጋጋሚ ድሮችን ሲያደርጉ ነበረ ሙኒኮች። ግን በድል ተወጥተውታል። 16 ጨዋታዎችን አሸንፏል ሙኒክ ዘንድሮ በሁሉም ውድድር ማለት ነው። በቡንደስሊጋውም፣ በዴፊ ፖካል፣ በቻምፒየንስ ሊግ ይሄ በጣም አስደናቂ ሞመንተም ላይ እንዳለ ክለቡ በእጅጉ ማሳያ ነው። በሌላ መንገድ መጥፎ ነገር ለፓሪስ ሰን ጀርማ ኦስማን ዴምቢሊ በመጀመሪያው አጋማሽ ጉዳት ገጥሞ ተቀይሮ ወጥቷል። ከዚያም አለፍ ሲል ሀኪሚ ሊዩስ ዲያዝ በሰራበት ጥፋት ተቀይሮ ከሜዳ ወጣ። ይሄ በጣም መጥፎ ነገር ነው። ከዚያም አለፍ ሲል ትናንት የጎልደንቦይ አዋርድን የተሸለመው ዴዚሬ ዶዌ ለሳምንታት በጉዳት ከሜዳ እንደረቀ ይታውቃል። አሁን ላይ በጉዳት እየታመሰ ይገኛል የቱጃሮ ክለብ ፓሪስ ሰን ጀርማ። እናም ይህ በጣም መጥፎ ዜና ነው። አትሌቲኮ ማድሪድ ዩኒን ሴንጂ ሎሽን እንደዚሁ ሶስት ለአንድ አሸንፏል። ዩቬንቱስ ከስፖርቲንግ ሊዝበን አንድ ለአንድ ተለያይቷል። ሌላኛው ጨዋታ ቶትናሞስፐርስ ስፐርስ ከኮፐንሃገን ጋር ተጫውተው አር ለዜሮ አሸንፏል። ቶትናሞስፐርስ ስፐርስ የሚኪቫን ደቨን የዘንድሮ አቅም በጣም በከፍታ እያንሰራራ መጥቷል። እርግጥ ነው ባለፈው አንድ ዓመትም ክለቡ እንደ ክለብ ደካማ ዓመት ቢያሳለፍም ሚኪ ቫን ደ ቨን ግን በግሉ በጣም ጥሩ ዓመት ነበር ያሳለፈው። ዘንድሮ ይህ ኔዘርላንዳዊ የማልተከላካይ ጉሎችን ያስቆጥራል፣ በመከላከል ጥራቱን ያስመለከታል። እናም የተሟላ ሴንተር ባክ ሆኖ የተመለከት ነው። ትናንትም ሶሎ የሚባል ጎል አስቆጥሯል። ሚኪ ቫን ደ ቨን በጣም ድንቅ ምሽት ነበር ማሳለፍ እየቻለው ላኛው መራ ግብር እንደዚሁ ኦሎምፒያኮስን ከፒኤስቪ አይንድሆቨን ያገናኘው ጨዋታ አንድ ለአንድ ተጠናቋል። እንደዚሁ ደግሞ ሞናኮ ከሜዳ ውጭ ቦዶ ግሊምትን ድል ያደረገበት አጋጣሚ የሚነሳ ነው። ዛሬ ጨዋታዎች ቀጥለው ይደረጋሉ። በአውሮፓ ቻምፒዮንስ ሊግ የሚከናወኑ ጨዋታዎች አሉ። ከምሽት ሁለት ሰዓት ከአርባ አምስት ጀምሮ ከሜዳ ውጭ ወደ አዘርባጃን ተጉዞ ቸልሲ ኳራባግን የሚገጥም ነው የሚሆነው። ፔድሮ ኔቶ በመጠነኛ ሕመም ምክንያት ለጨዋታው እንደማይደረስ ኤንዞ ማሬስካ ተናግረዋል። ከዚያም ባለፈ ደግሞ የጨዋታ አስፈላጊ ነው። ምክንያቱም በቻምፒዮን ሶስተኛ ተካታይ ድላችን ለማስመዝገብ ነው የምንጫወተው። ተጫዋቾችን መለዋወጥ ይኖርብናል የሚል አሳብ ስበዋል። ምናልባት ዮርገንሰን ሳንቼስን ተንክቶ ሊሰለፍ እንደሚችል ይታሰባል። ፓፎስ እንደዚሁ በሜዳው የቆጵሮስ ክለብ ነው ቪያያልን የሚገጥም ነው የሚሆነው። ማንቸስተር ሲቲ በኢቲሃድ ከቦሩሲያ ዶርትሙንድ ጋር ጨዋታቸውን ያደርጋሉ። ማንቸስተር ሲቲ ከጨዋታ ጨዋታ ራሱን እያሻሻለ ያጎለበተ የመጣ ክለብ ነው። በተለይ ደግሞ የኤሊንግ ብራውታላንድ የማይዋዥቅ ብቃት ለውሃ ሰማያዊዎቹ የስኬት መንገድ እጅግ አስፈላጊ ተጫዋች ሆኖ እየተመለከት ነው እንገኛለን። የሚገርመው ኤሊንግ ብራውታላንድ በሊጉ በእንግሊዝ ከሚገኙ ክለቦች ከአስር ክለቦች የበለጠ ጎል አለው። በጣም ይሄ የሚደንቅ ቁጥር ነው። ሀላንድ አስራ ሶስት ጎሎችን ያስቆጠረው በርንሌይ፣ ፉልሃም፣ ሰንደርላንድ፣ ኒውካስል፣ ዌስትሃም፣ ኤቨርተን፣ አስቶንቪላ፣ ሊድስ፣ ኖቲንግሃምና ወልቨስ ከእርሱ ያነሰ የጎል መጠን ያላቸው በሊጉ ይህ ምን ያክል ተጫዋቹ ጎል የማስቆጠር ንጻሪው ከፍ ያለ እንደሆነ ማሳያ ነው። በሌላ መንገድ እያለንሽረርን የፕሪሚየር ሊግ ክብሮሰን በተመለከተ ይህ ማስብ የመጨረሻው ነገር ነው። እኔ የቡን ጨዋታዎች እንዳሸንፍ ለመርዳት እሞክራለሁ። እኔ ትልቁ ስራና ትኩረት ይሄ ነው በማለት ሀሳቡን ሰጥቷል። ጎሎችን ስለማስቆጠር ብቻ ነው ያለኝ ማስበው ማሰብ የምፈልገው እኔ እንደ አንድ ኖርዋዊ ተጫዋች ነኝ የሚል ሀሳብን ሰጥቷል። ከሜሲና ከሮናልዶ ጋር ስለሚደረገው ንጻሬ በተመለከተ ሀላንድ እነሱ ጋር ማንን ሊደርስ አይችልም፣ ሌላ ከፍታ ላይ ያሉ ተጫዋች ናቸው ማለት ለእነርሱ ያለውን አክብሮት ገልጿል። ኤርሊንግ ብራውት ሀላንድ ዛሬ ከቦርሲያ ዶርትሙንድ ጋር ሲቲ ይጫወታል። ክለቦች ከባርሰሎና ጨዋታቸውን ያደርጋሉ። ባርሰሎና ያለፊ ወደ ዓመት ፎርሙላ ያለም የሚገኘው ሀንስ ፍሊክም ይህንን ክለብ በጣም ወደዋለው ተጫዋቾቹ ከዚያም አለፈ በክለቡ ዙሪያ ያሉትን ሁሉ ወዳሉ በጣም ደስተኛ የሚል ሀሳብ ሰጥቷል። እንግዲህ ከባለፈው አመት ጋር አሁን ላይ ያለውን እንግዲህ ስኳድ ማወዳደር በጣም አንችልም። ምክንያቱም አሁን ላይ በርካታ ተጫዋች በጉዳት በስብስባችን እየራቁ ነው። ስለዚህ ያለፈውን ፎርማችን ለማስቀጠል በጣም ተቸግራል የሚል ሀሳባችን እንደዚሁ ሰጥተዋል። ሌሎችም ጨዋታዎች ይደረጋሉ። በሳንሲሮ ጁሴፔ ሜዛ ኢንተር ሚላን ከካይራት አላማቲ ከካዛኪስታኑ ክለብ ጋር ጨዋታቸውን ያደርጋሉ። ኢንተርም በጣም ጥሩ ፎርም ላይ ያለ ክለብ ነው። በሜዳው ካይራት አላማቲን ያስተናግዳል። ፖርቱጋል ላይ ቤኔፊካ ከባየር ሊቨርኩሰን ጨዋታቸውን ያደርጋሉ። ኦሎምፒክ ዴ ማርሴይ በስታር ቪዲዮ ድሮም እንደዚሁ የቤርጋሙን ክለብ አትላንታ ይገጥማል። አያክስ አምስተርዳም በሃይን ክራይፍ አሬና ከገላታሳራይ ጋር ጨዋታቸውን ያደርጋሉ። ኒውካስል የእንግሊዙ ተወካይ በሴንት ጄምስ ፓርክ እንደዚሁ ከስፔኑ የባስኩ ተወካይ ከአትሌቲክ ቢልባው ጋር ጨዋታቸውን በቻምፒዮን ሊግ የሚያደርጉን የሚሆነው በዚህ መንገድ ጨዋታዎቹ ቀጥለው ይደረጋሉ። አንድ የመጨረሻ ጉዳይ ላንሳላችሁን ቆይታዬን አጠቃላለሁኝ። የፖርቱጋል አሁን ላይ ልዩ የሆነ ኤዲሽን በማሊያ ረገድ ማለት ነው። ኢዞ ቢዮ አዘጋጅቷል። ይሄ ፓንትራ ኔግራ በመሰኘት የ1965 ላይ ባሎንዶር አሳክቶ ነበር ኢዞ ቢዮ የፖርቱጋላዊ ታሪካዊ ተጫዋች ተር ይህንን ስልሳኛ አኒቨርሰሪ ለማክበር በማሰብ ነው ልዩ የሆነ ጀርሲ ማዘጋጀት የቻሉት። ይህንንም ወንዶቹ ብሔራዊ ቡድኖች ከአርሜኒያ ጋር በሚደረገው ጨዋታ ኖቬምበር 16 እንደሚለብሱት ተነግሯል። እንዲህ ተጫዋቹ ከፖርቱጋል ጋር 1966 የዓለም ዋንጫ ሶስተኛ ደረጃ ይዞ ብሔራዊ እንዲጨርስ ማድረግ ይችሏል። ተጫዋቹ 2014 ላይ ነበረ የቀድሞ ተጫዋች በስፋ እንደ ዓመቱ ህይወቱ ያለፈው ያላለፈው በፖርቱጋል እግር ኳስ ታሪክ ምንጊዜም በክብር መዝገብ ላይ ከሰፈሩ ተጫዋች መካከል ኢዞ ቢዮ አንደኛው ተጫዋች፣ ለእርሱ ክብር በማሰብ ነው ይህንን ያዘጋጁት። ቆይታችን ይመስል ነበር ተመልካቾቻችን። ተፈራ ታመነ ከመላው የስቱዲዮ ጋሮች ጋር ቆይታ አድርጌ ያለሁን ሰናይ ጊዜን ተመኘው።